የመንፈሳዊው መንገድ ጠባያት ከሆኑት አንዱ በጠበበው ደጅ መግባት ነው። ይህንን ያስተማረው መድኃኒታችን ኢየሱስ ክርስቶስ ነው። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጁ ሰፊ፣ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጁ የጠበበ፣ መንገዱም የቀጠነው ነውና የሚያገኙትም ጥቂቶች ናቸው። ከዚህ አንጻር ከመንፈሳዊው መንገድ ጠባያት መካከል ስለ ጌታ መድከም፣ መስዋዕት መሆን፣ ተላልፎ መሰጠት፣ በዚህ ዓለም ያለ ምቾትን አለመከታተልና በድሃው አልአዛር መንገድ እንጂ በባለጠጋው ነዌ መንገድ አለመሄድ ዋና ዋናዎቹ ናቸው። የምትቀበላቸው መከራዎች ለእግዚአብሔር ባለ ፍቅር ውስጥ ጥብቅ መሆንህንና ስለ እርሱ ስትል ማንኛውንም ነገር ለመክፈል ዝግጁ መሆንህን ጠቋሚዎች ናቸው። የአሁኑ ሕይወት የሙከራ ጊዜ ብቻ እንጂ ሌላ አይደለም። ታዲያ አንተ መንፈሳዊነትህን ዘላለማዊነትህንና ከእግዚአብሔር ጋር ያለህን ግንኙነት ትመርጣለህ ወይስ ሌላ? የዚህን ሕይወት ዋጋ ለመክፈል ተዘጋጅተሃል? በዚህ ምድር ያለው መከራ አንተ ከእግዚአብሔር ጋር ያለ አንድነት እስከምን ድረስ እንደሆነ ለመፈተሽ ወይንም ለመሞከር የሚሆን ሙከራ ነው። በዚህ ያለው መከራ የመንፈሳዊ መንገድ አይነተኛ ጠባይና አስፈላጊ ልምድ ነው። እዚህ ምድር ላይ በድሎትና በምቾት ከኖርህ በኋላ የሕይወት አክሊል ለመጠየቅ ምን መብት ሊኖርህ ይችላል? አንተ የሁለቱንም ዓለማት ምቹ ነገሮች ማለትም በምድር ያለውን ፈንጠዝያና በሰማይ ያለውንም ደስታ ገንዘብህ ለማድረግ ትሻልህን? ታዲያ እንደዚያ የምትሻ ከሆንህ፣ ልጅ ሆይ አንተ በሕይወትህ ሳለ መልካም እንደተቀበልህ አስብ በማለት አባታችን አብርሃም ለባለጠጋው ሰው የተናገረውን ቃል አታስታውስምን? ስለዚህ በእግዚአብሔር መንገድ ላይ ስትጓዝ ሁሉንም ነገር በፊትህ ጠላል ሆኖ ሲገጥምህ፣ በሙሉ ምቾት ውስጥ ስትሆንና ያለምንም መከራና ድካም በተደላደለ ሁኔታ ውስጥ ራስህን ስታገኘው መንገዱን ስቼ ወጣሁ እንዴ በማለት ራስህን ጠይቅ። በእርግጥም መንገዱን ስተህ ወጥተሃል። ምክንያቱም የእግዚአብሔር መንገድ ምንም ድካም ሳይኖርበት እንደዋዛ የሚታለፍ ስላልሆነ ነው። በእኔ ላይ ጦርነት የሚያውጅ ዲያብሎስ የለም ማለት ነው። ከዓለም ከቁሱና ከሥጋ በኩል እንቅፋት የለብኝም ማለት ነው። ከመልካም ነገር ጠላት ዘንድ ተቃውሞ አይገጥመኝም ማለት ነው። የእኔ ባህሪ ሰይጣንን ካላስደሰተው በምንም አይነት መንገድ እንዲሁ አይተወኝም። ታዲያ ለምንድን ነው የሚያጠቀኝ ብለ ራስን ጠይቅ። እዚህ ላይ አንድ ጥያቄ እናቀርባለን። ከቅዱሳን መካከል ሙሉ የሕይወት ዘመኑን ያለምንም ችግር ያሳለፈው ቅዱስ ሰው ይኖር ይሆን? አንድም የለም። ሁሉም ቅዱሳን ለእግዚአብሔር ካላቸው ፍቅር የተነሳ የገቡት በጠባቡ ደጅ ነው። እነርሱ የተጠሩት ስለ ክርስቶስ መከራ እንዲቀበሉ ጭምር እንጂ በስሙ እንዲያምኑ ብቻ አይደለም፣ እንዲል መጽሐፍ። እነዚህ መከራዎች በጆሮዎቹ ውስጥ ትክክለኛው መንገድ ላይ እየተራመድክ እንደሆነ በመተማመን ጉዞውን ቀጥል በማለት የሚያንሹካሹክልህ ለዚህ ነው። ስለሆነም ወደ እግዚአብሔር በምታደርገው ጉዞ ውስጥ መከራ ሲገጥምህ ደስ ይበልህ፣ ሐሴትንም አድርግ፣ እረፍትም ይሰማ የመንገዱ ጠባያት እነዚህ ናቸውና። እነዚህ መከራዎች ምንድን ናቸው? በመጀመሪያ እነዚህ መከራዎች የሚመጡት መንፈሳችንን ከሚቃወመው ከስጋችን ነው። ይህንን መቃወም መጽሐፍ ቅዱስ እንዲህ በማለት ይገልጸዋል። ስጋ በመንፈስ ላይ፣ መንፈስም በሥጋ ላይ ይመኛልና፣ እነዚህም እርስ በርሳቸው ይቃወማሉ። በዚህም መሠረት መንፈሳዊው ሰው ወደ ውጊያ የሚገባው ስጋውን ለመንፈሱ ለማስገዛት ነው። ሐዋርያው ቅዱስ ጳውሎስ ይህንን አስመልክቶ ሲናገር ሥጋዬን እየጎሰመው አስገዛዋለሁ ብሏል። ይህን ማስገዛት እንደ ውጊያው ክብደትና ቅለት ሊረዝመም ሊያጥርም ይችላል። ሥጋን ማስገዛት በጠባቡ ደጅ መግባት ማለት ሲሆን፣ በውስጡም የተለያዩ መንፈሳዊ ልምምዶች አሉ። የመጀመሪያዎቹ ወላጆቻችን አዳምና ሔዋን አትብሉ የተባሉትን የገነትን ፍሬ በበሉ ጊዜ በዚህ በጠባብ ደጅ አልገቡም ነበር። የያዕቆብ ወንድም ኤሳው ብኩርናውን የሸጠ ጊዜ በዚህ ደጅ ውስጥ አልገባም ነበር። የእስራኤል ልጆች ከሰማይ የወረደላቸውን መና ለመብላት ባማረሩና ስጋን ለመብላት በጎመጁ ጊዜ ገብተው የነበሩት በጠባቡ ደጅ ውስጥ አልነበረም። ከእነዚህ በተቃራኒ ነቢዩ ዳንኤል በንጉሱ መብልና መጠጥ እንዳይረክስ ባሰበ ጊዜ ከሦስቱ ብላቴና ወንድሞቹ ጋር ባቄላና አትክልት በመመገብ ለመቆየት መርጧል። በዚህ ምክንያት መንፈሳውያን ሰዎች ወደ ጾምና ወደ ንቃት ልምምድ ውስጥ ይገባሉ። እነርሱ በመጾም ስጋን ለምግብ ያለውን ምኞት ሲቃወሙ፣ በንቃት ደግሞ ሰውነት ለዕረፍትና ለእንቅልፍ ያለውን ምኞት ይቃወማሉ። ራሳቸውን በጸሎትና በተመስጦ ስለሚጠምዱ በንቃት ይቆያሉ። ውጪያዊው የጾም ገጽታ እነርሱን ለብቃት አያደርሳቸውም። ይልቁንም የእነርሱ ጉዳይ ስጋን ከመንፈስ ጋር ተባብሮ እንዲሠራ ማስገደድ ነው። ስለሆነም ስጋ በመስገድ በመንፈስ ሥራ ውስጥ ተባባሪ እንዲሆን ይደረጋል። ስጋ ይህንን በማድረጉ ለመንፈስ መገዛቱን ከመግለጡም በላይ እግዚአብሔርን ያከብራል ያወድሳለም። ስለሆነም ሰው ተብሎ የሚጠራው ስጋና መንፈስ እርሱን ያመልካል። ስጋን በማስገዛት ውስጥ ያለው ጠቃሚ ነጥብ ንጽህናን መጠበቅ ነው። በምኞቶቻቸው ውስጥ የሚጓዙ ሰዎች ስጋን የሚያስገቡት በሰፊው ደጅ ነው። ይህ ደጅ ጠቢቡ ሰለሞን የስጋ ምኞቶቹን ለመፈጸም የገባበት ደጅ ነው። እርሱ ስለ እነዚህ ምኞቶቹና ደስታዎቹ ሲናገር እንዲህ ብሏል። አይኖቼንም ከፈለጉት አልከለከልኳቸውም ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራቅሁትም። ነገር ግን ስጋን ድል የሚነሱት መንፈሳውያን ሰዎች ስሜታዊ ደስታዎችን ይቃወማሉ። የማየትን የመስማትንና የመቅመስን ስሜቶች ለማርካት የሚያዝሙ ፍላጎቶች በመንፈሳውያን ሰዎች በቁጥጥር ስር ይውላሉ ይታቀባሉም። ስለሆነም መንፈሳዊው ሰው ለሥጋ ምቾት ላለመስጠት ከፍተኛ ጥረትን ያደርጋል። ቅዱስ ጳውሎስ ይህንን አስመልክቶ ሲናገር እንዲህ ብሏል፣ የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፤ እነዚያም የሚጠፋውን አክሊል ሊያገኙ ነው፥ እኛ ግን የማይጠፋውን። ራስን መቆጣጠር በጠባቡ ደጅ መግባት ነው። ዋንኛውም ተራ ድንገት የደረሰ ፍላጎቱን ለማርካት ሲጥር መንፈሳዊው ሰው ግን ራሱን ይጠብቃል። ከዚህ በተጨማሪ ስጋውን ለነፍሱ በማስገዛት ከቁጥጥሩ በታች ያደርገዋል። የነፍሱን ፍላጎት ያሟላል እንጂ ለሥጋው መቾት አይሸነፍም። ሐዋርያው ቅዱስ ዮሐንስ የሥጋ ምኞት የዓለም ፍቅር አንዱ ክፍል እንደሆነ ተናግሯል። ሐዋርያው ቅዱስ ያዕቆብም ዓለምን መውደድ ከእግዚአብሔር ጋር መጣላት እንደሆነ ገልጾልናል። ስለሆነም በጠባቡ ደጅ የመግባት አንዱ ጠባይ የሰውን ፍላጎቶች በመገደብ እንዳያፈነግጡ ማድረግ ነው። ይህንን በማድረግም ድንቅ ወደ ሆነው ወደ እግዚአብሔር ፍቅርና መንግሥት ለመግባት በሁሉም መንገድ ሰውነታችን የመንፈስ ቅዱስ ቤተ መቅደስ ለማድረግ እንጥራለን። በቀጣይ ክፍል በጠባቡ ደጅ ውስጥ ያሉትን መከራዎች በዝርዝር የምንመለከት ይሆናል። ይቆየን። ወስብሐት ለእግዚአብሔር።